ዛሬ ከምናያቸው ጥያቄዎች የመጀመሪያው ተማሪዎች ነን፣ ከዚህ በፊት ከሴቶች ጋር ብዙ እንቀራረብ ነበረ። አሁን ላይ ለማቆም ብንፈልግም ከበደን፣ በቴሌግራምም ብዙ እናወራለን። እና ለማቆም ምን ማድረግ አለብን? ቴሌግራም ላይ ደግሞ የዲን ትምህርት እንከታተላለን፣ ምን እናድርግ? የሚል ነው። ማንኛውም ሙስልም አንድን ነገር ሲያደርግ ጥቅምና ጉዳቱን ማመዛዘን አለበት። አንድ ነገር ጥቅምም ጉዳትም ካለው ጥቅሙ ነው የሚያመዝነው ጉዳቱ ብሎ ማወዳደር ይኖርበታል። ጉዳቱ ካመዘነ ይታ፣ ጥቅሙ ካመዘነ ይደረጋል። ቴሌግራም ላይ ሚዲያ ላይ መግባቱ እውቀት እንድናገኝ ዲናችን እንድናቅ የሚያደርግን ከሆነ አንድ ነገር ነው። በዚያው በገባንበት ግን ወደ ሐራም እንድንሄድ የሚያደርግን ከሆነ አተርፋለሁ ብለህ ማጉደል እንዳይመጣ ተው። እውቀት ያለው ቴሌግራም ላይ ብቻ ሲጀምርም የእውቀት ቦታው መደበኛ ቦታው ቴሌግራም አለ፣ ፌስቡክ አለ፣ ዩቲዩብ አለ፣ መስጅድ ሰዎች አኽላቅ የተበላሸው ዒልም የረከሰው ዒልም ልባችን ላይ ስራውን መስራት ያቆመው የዒልም አወሳሰዳችን መንገዱ ሲበላሽ ጊዜ ነው። አልሐምዱልላህ ዛሬ ዒልም ቀሏል። ቴ ላይ ሶፋ ላይ አረቢያ መጅለስ ላይ ቁጭ ብዬ ከዩቲዩብ ከቻናል ከምናምን እማራለሁ ብለሃል። ምናልባትም ጀናባ ላይ ሆነው ነው የሚማር ዒልምን የፈለገ እየጎረጎረ ወደ ዒልሙ ቻናል እየሄደ ከዛ በፊት ብዙ አስርተ ቻናሎች ላይ ትርካ ምርኪን ቆሻሻን ያየ ነው የሚማር። ነፍስን ማታለም። በትክክል ዒልምን ከፈለክ ጃሚዕ ላይ መስጂድ ላይ ቁጭ ብለህ መድረሳ ላይ ቁጭ ብለህ ተማር። ከፍ የሚያደርገው እውቀት ይሄ ነው። ከዚህ ውጭ የምትማረው ትምህርት ላዩስሚን ወላ ዩኒ ንጆን እንደው ለሓጃ ነው። ቤት እስክደርስ የምትበላው ማቆያ ነው፣ ማስታገሻ ነው ሊሆን የሚችለው። ስለዚህ ቴሌግራም ላይ ሌሎችም ላይ ጥሩ መጥፎም ነገር ካለ መጥፎውን በመስጋት ተው። ኸይሩን ደግሞ ሌላ ቦታ ታገኘዋለህ። አንድ ሰው መስጅድ ሲደርስ ጁሙዓ አመለጠው መስገድ ያለበት ዙህር ነው። አዎ ጁሙዓ ሙሉ በሙሉ ካለቀ ወይም ደግሞ የመጨረሻው ረክዓ ላይ ደርሶ ቆሞ ተክብረተ ልህራም አድርጎ አንድ ረክዓ ካላገኘ ከዛ በኋላ የሚሰግደው ዙህር ነው። ሙሉ በሙሉ ተጠናቆ ከሆነ የደረሰው የራሱን ዙህር ይሰግዳል። ኢማሙ ሳያሰላምት ከሆነ የደረሰው አንድ ረክዓ ላይ ከደረሰ ጁሙዓን ነይቶ ገብቶ በኋላ አንድ ረክዓ ይሞላል።

ተገናኝቶ አሊያ ደግሞ ይሄን ራሱን የቻለ የሚያቀናጅ አካል ኖሮት ሊላህ ብሎ ገንዘብ ሳይቀበልበት በገንዘብ ከሆነ አይቻልም። ሰውን ለመርዳት በሚል ራሱን እንደማይጎዳ ካረጋገጠ በኋላ አሊያ ደግሞ የሰጥ ያለው ደም ቀጥታ ሸርን ለሚሰራ መኖሩ ለሁሉም አደጋ ለሚባል ሰው እንደማይወል ካረጋገጠ በኋላ ደም ቢሰጥ ችግር የለም። ይሄን መፈተሹ ብዙ ላይ ሊያስፈልግ ይችላል። ሁለተኛው ነገር ግን ቀጥታ ፊት ለፊቱ ያለው ሰው ሙጅርም ሆኖ ለሁሉም ሸረኛ ሆኖ አንተ ደንብ ብሰጠው ሸሩን ማስቀጠል ነው የሚባል ከሆነ ትንሽ ኪላፍ ይኖራል እንዲህ አይነት ነገር ከሌለ ደንብ አግባቡ መለገስ ምንም ችግር የለው የሚከለከለው መሸጡን ሩቃስ ሩቃ ስናደርግ አያዎቹን ወይም ሱራውን መደጋገም ግዴታ ነው ወይ ግዴታ አለ አላህ ግዴታ ያላደረገው ረሱል ግዴታ ያላደረጉት ነገር ግዴታ ሊሆን አይችልም ነገር ግን አላህ ውትር ነው ውትር ማድረጉ መልካም ነው የተለያዩ አሐዲሶች ላይ ነቢዩ ስላ ሰላም ሁሉ አላሁ አሐድን ሶስቴ የቀሩ። ቀሩ ፈለቅን ሶስት የቀሩ የሚል ስላለ ዊትር ተደርጎ ቢደጋገም የተሻለ። ሙስሊም ሴት ዚና ሲሰራ የነበረን ሰው ለትዳር ቢጠይቃት ሲሰራ እንደነበረ ነግሯት ማግባት ፈቃደኛ መሆን አለባት ወይ? ራጅሑና ትክክለኛው ትክክለኛ ተውበት ካደረገ ተውበት የማድረጉ ምልክትም እሱ ላይ ከታየ ወደ ድሮ አመሉ እንደማይመለስ እርግጠኛ መሆን ከተቻለ ወደ መስጂድ ወደ ጥሩ ሰዎች ከተመለሰ መጸጸቱ፣ ዲን ላይ ቀጥ ማለቱ ሁኔታውን ከተረዳን፣ ነዓም ማግባት ይቻላል። ካልተወበተ ነው። አዛኒ ላይ የንኪሑ ኢላ ዛኒ የተነው ሙሽሪክ የተባለው ዝሙተኛ ዝሙተኛን እንጂ ወይ ሙሽሪክ የተነ እንጂ አይገናኝም አያገባም የተባለው ካልተወበተ ነው። ከተወበተ ፈመን ታባ ታባ الله <سؤال> عليه قل ዝሙት የሰራ ሰው ከተወበተ፣ ነገር ግን ተውበቱ ካማረ። የዝሙት በሽታ ቀላል አይደለም፣ በቀላሉ አይልቅ። የዝሙት በሽታ በቀላሉ አይልቅ። ከዝሙት የተውበቱና ያልተወበቱ ሰዎችን አብዛኛውን ጊዜ ከሓላቸው፣ ከሁኔታቸው፣ ከድምፅ አወጣታቸው ማወቅ ይቻላል። ዝሙት ሰርቼ የነበረ እንዴት ነው ተውበት ባደርግ እያለ የሚጠይቅና እንደው ሸይጣን አሳስቶኝ ዝሙት ሰርቻለሁ፣ በተወበት አላህ ይቀበለኝ ይሁን እያለ የሚጠይቅ ሰው የድምፁ ሀል ማንነቱን ይገልጻል።

ማድረግ ክልክል መሆኑን አውቃለሁ። አሁን እኔ የምጠይቀው ባለቤቱ የአውሮባ ላይ እያለች አቅፎ ቢተኛ ይቻላል ወይ? ነዓም ይቻላል፣ ነገር ግን ጥንቃቄ ማድረግ ያስፈልጋል። ዓይሻ ረድየላሁ አንሃ ማነቢሃ ወሰሉ ላሁ ላ ዘውጅሃ ቡኻሪ ላይ ሙስሊም ላይ እንዳለው ከረሱል ጋር ሰላቱ ወሰላም ከአንድ እቃ ላይ አብረን እንታጠብ ነበረ ሁለታችንም ጀናባ ሆነን። እንደዚሁ ደግሞ ሀይቡ ላይ ባለሁበት ሽርጥ እንድጠቀልል ሰውነቴ ላይ ሽርጥ እንዳደርግ አዘውኝ። አብረን እንተኛ ነበር፣ ከእኔ ጋር ይነካኩ ነበር ብላለች። ሀይድ ላይ ስትሆን ሴት ልጅ ሽርጥ ተደርጎ ከእምብርት እስከ ጉልበት ያለው የሰውነት አካል በሽርጥ በመሰል በሴት ልጅ ልብስ ተጠቅልሎ ባልና ሚስት አብረው ቢተኙ ምንም ችግር የለውም። ይሄ ካልተደረገ ግን አይቻልም። ሸሪያችን በሁሉም ነገር ሚዛናዊ የሆነ መሀከለኛ የሆነ ሸሪዓ ነው። በሀይድ ጊዜ ላይ ሙሽሪኮች የፈለጉትን ሁሉ ያደርጋሉ። ባንዛሩ ደግሞ አይሁዶች አይዶ ላይ ካለ ሴት ጋር አብረው አይበሉም፣ አብረው አይጠጡም፣ አብረው አይተኙም፣ አንድ ክፍል አብረው አይቀመጡ። አይዶ ላይ አስተን አውጥ ተይቱ ምግብ የበላችበትን በተነቃ ሁሉ መንካት አይፈቅዱ። ከመሽርኩል ከነሷራዎች በተቃራ እስላም ግን በሁለቱም መካከለኛ የሆነ ህግ ደንገጓል። ኢሽነኡ ኩለ ሸይን ኢላ አንኒካሃ። ሚስቶቻችሁ ሐይዱ ላይ ሲሆኑ ሁሉንም ነገር ከነሱ ጋር አድርጉ ግብረ ስጋ ግንኙነት ይቀራሉ አለ ነቢ። በመሆኑም ግብረ ስጋ ግንኙነት ደረጃ ሳይደርስ ባልና ምስት ሀይድ ላይ ሆነ የፈለጉትን ነገር ማድረግ ይችላሉ። ነገር ግን ነፍሱን መቆጣጠር የማይችል ሰው መራቅ፣ መጠንቀቅ ይኖርበታል። መላው አካሉ ጤነኛ ሆኖ ሳለ ለእርሱ መስጠት ልመናን ማበረታታት አይሆንም። ማንነቱን፣ ምንነቱን የማናውቀውን ሰው ማጣራት ይጠበቅብናል። ገንዘብን ዝም ላገኘው ሰው በትን ማለት አይደለም። ታአሪሁሁም ቢሲማሁም በምልክታቸው ታውቃቸዋለህ ብሏል አላህ ተባረከ ወተዓላ። በትክክል የተቸገረን ሰው ለይቶ ማወቅ ይቻላል። ፊትለፊታችን ያለው አካል ምንነቱን ባናውቀውም ቫሂሩ የሚታየው ነገር ተቸግሯል፣ ተጎድቷል፣ እርዳታ ያስፈልጓል ብለህ ቀልብህ ከተረጋጋ ስጥ፣ ያቅመን ስጥ። እንድትጠራጠር የሚያደርግህ ምልክቶች ካሉ አትስጥ። ለሁሉም አይነት ሰው ስጥ ብሎ አይደለም ያዘዘ። እጁን ለዘረጋ ሁሉ አልሰደህም ብሎ አላህ አይወቅሰም። ከዚህ ሁሉ ለማን ልስጥ ብለህ ጥናት ልታደርግ በየቤቱ የተቸገሩ ችግራቸውን አቅፈው ይዘው የደበቁ አሉ፣ ለእነሱ እስጥ። ውጪ ላይ ላለው አስር ብር አምስት ብር ተሰጥቶት ለሚመለሰው ከማዘነህ በፊት በስርህ ላሉ እዘን። ወንድሞቹ እህቶቹ ወጥተው የሚለምኑ እሱ ግን በየስብሰባ አዳራሹ፣ በየቴሌቶኑ፣ በመቶ ቤቶች፣ በመቶ ሺህ ቤቶች የሚጫወታል ወንድም እህቶቹ ክራ የመክፈላቅቷቸው ይቸገራል። ሰው ይረዳቸዋል። አዩ አቅልን አለዚ ያሕሚልሁ ሀ ደረጅ ምን ያህል አቅል ኖሮትን እህቱ ወንድሙ በላ አንዳንዴ እናቱ በአካባቢህ ያሉ በትክክል የምታውቃቸው ለአቅመ ደካሞች ስጥ። ውጭ ላይ የምታየው ነገር ፊት ለፊት የምታየው ከፍተኛ አደጋ ከሆነ ትልቅ አደጋ ደርሶበት ትክክለኛ የሆነ የጽሁፍ ማስረጃ ወይም ደግሞ በአይነት የምታየው ነገር ካለ ስጥ። የሚያጠራጥር ነገር ካለ ትተህ ብትሄድ አትጠየቅም። ልመናን ማበረታታት አይሆንም ወይ? ለማኝ ለሁለት ይከፈላል። ተቸግሮም ይለምናለህ፣ ምልክቱን ታውቀዋለህ። አላህ አቅልህ ሰተዋል። በዛ አቅልህ ገምተው ነገር ሳይሆን እንኳ ቢቀርቡ ያታለህ እንኳ ሰደቃህን አታጣውም፣ አላህ ዘንድ ታገኘዋል። አንድ ሰው ሰደቃ ሰጠ፣ ለወንጀለኛ ተሰጠ ዛሬ ተባለ። እንደገና ሲሰት ዛሬ ለሀብታም ተሰጠ ተባለ። ሁሉንም አላህ ለህክማ ነው ያደረገው። ዝሙተኛ የሆነች ሴት ተሰጣት። በተሰጣት ነገር ከዝሙት ታቀበች፣ ቦታው ላይ አርፏል ማለት ነው የእሷን ዝሙተኝነት የሚያውቁ ሰዎች ቦታው ላይ አላረፈም ቢሉም ተቸግራ ነበር ዝሙት ላይ ወደቀችው ሀብታም ወስዶ ሲሰጣት በዚህ ተብቃቅታ ዝሙት አቆመች ለሀብታም ተሰጠ ይሰጣል እንደ ብሎ መስጠትን ለመደ ተማረ በዛው ያንተ መስጠት ለአላህ ብለህ ከሆነ የሰጠኸው ሆን ብለህ ለሐራም አታውለው እንጂ ጥሩ መስሎ ተሰጠህ የተም ታገኘዋል ተቸግሮ የሚመስል ምልክቱ የሚታይ ከሆነ ስጥ ካጠራጠረህ የሚያስፈራ ነገር ካል እንዳለንበት ጊዜ ብዕን የታመመ ሰው ሳይኖር ታሟል ብለው አካሉ የተቆረጠ ሰው ሳይኖር አካሉ ተቆርጧል ብለው እያነከሰ እግሩን አንጠልጥሎ መስጊድ ገብቶ አልቅሶ ለምኖ በረንዳ ላይ ሰው ጨርሶ እስኬት ጠብቆ ኋላ ላይ በሁለት እግር የተራመደ ታክሲ ውስጥ የሚገባ ሰው አለ። አንተ እንዲህ ዓይነት ሸክ ካለህ ተው። ሸክ ከሌለህ ሰጥ፣ አላህ ዘንድ ተባረክ ተዓላ ታገኘዋለህ። ሌላኛው ጥያቄ፣ ህልም ኢሻራ በኢስላም ያለው እይታ እንዴት ነው? ብዙ ሰዎች በህልም የሚያምኑ ስላሉ?

መልካምና ጥሩ ነገር ካየህ መልካምና ጥሩን ነገር ጠብቅ። መጥፎ ነገር ካየህ በተቃራኒ መጥፎ ነገር አጠብቅ። እርሷ እንዳልሆነ ቁጣ። ህልምን በተመለከተ በርካታ ሐዲሶች ተነግሯል፣ ብዙ ህጋቶችም ተደንግገዋል። ከመሆኑም ጋር ሰዎች የረሱልን ሰለላሁ ዐለይሂ ወሰለም የህልም ስነ ስርዓት ትተው ግራቀኝ ይላል፣ ይጨንቃቸዋል። ህልም ስላየ ብቻ ባለቤቱን ይፈታል። ህልም ስላየ ብቻ መስሪያ ቤቱን ስራ ቦታውን ይቀየራል። መልካም ነገር ከሆነ ያየው ተደሰት። መልካሙን ያየኸውን ነገር ጠብቅ። ለምትወደው ሰው እንጂ አትናገር። ሶስት ነገር ካንተ ይጠበቃል። መጥፎ ህልም ከሆነ ያየኸው አንደኛውን፣ የመጀመሪያው ለማንም አትናገር። ሁለተኛ፣ ወደ ግራ ትፍ ትፍ ትፍ በል። አዑዙ ቢላህ ሚነ ሸይጣን በል። ከተኛህበት ጎን ወደ ሌላኛው ዞረህ ተኛ። ተነስተህ ውዱእ አድርገህ ጧሃራ አድርገህ ብትሰግድ በላጭን አላህ ከእነዚህ አምስት ነገሮችን ካደረክ ስድስተኛውን፣ የመጨረሻው ምንም ይጎዳኛል ብለህ አትጨነቅ። ይሄን ካደረክ አይጎዳህም ብለውሃል ነብይ ሰለላሁ ዐለይሂ ወሰለም፣ የሁሉ ጠቢብ የሆኑት ነብይ መሐመድ። እነዚህ ነገሮችን ካረክ፣ ከፎቅ ላይ ስትከሰከስ ስትሞት ብታይ፣ አውሬ ሲበላህ ብታይ፣ ቤተ ሲቃጠል ብታይ፣ አሁን የተባለውን ነገር አድርግ፣ ዝም በል። መጥፎ ህልም ከሆነ ዝም ነው ይባል። አንዳንድ ሐዲሶች ላይ ህልም ወፍ እግር ላይ እንደተንጠለጠለ ነው፣ ከተፈሰረ ይከሰታል ተብሏል። ነዚህ መጥፎ ህልም ከሆነ ዝም በል። ጥሩ ህልም ከሆነም ለሷልሕ እውቀት ላለው አላህን ለሚፈራ ሰው እንጂ አትናል። ያዩትን ህልም መንገድ ላይ ላገኙት ሁሉ የሚናገሩ ሞኞች አሉ። እንደተፈሰረው ሊሆን ይችላል። በመጥፎ የሚፈስር ሰው አለ። ህልም ራሱን የቻለ እውቀት የዕልም አካል ነው የሸሪዓ እውቀት አካል ነው። መስፈርቶች አሉት። ከመስፈርቱ አንዱ ህልም ተርጓሚ ቋንቋ ማወቅ አለበት፣ ሸሪዓ ማወቅ አለበት፣ የሀገሩን የአካባቢውን ባህል ማወቅ አለበት። እዚህ ሀገር ላይ አንድ ተፍሲር ሊኖር ይችላል፣ ሌላ ሀገር ላይ ሌላ ተፍሲር ሊኖር ይችላል። ለአንዱ ሰው ጥሩ ሆኖ ለሌላኛው ሰው መጥፎ ሊሆን ይችላል። አንዳንዴ ስጋ ስትበላ ካየህ ሀሜት ነው ብዬ ልፈስርልህ ይችላል። ሌላ ጊዜ ስጋ ስትበላ ካየው ጥሩ ሪዝቅ ነው ብዬ ልፈስርልህ ይችላል። ሁለቱን የሚለየው የአንተ ሁኔታ ነው፣ እድሜ፣ የትዳር ሁኔታ፣ የስራ ሁኔታ፣ የዲን ሁኔታ ማለት። ስለዚህ ለማንኛውም ሰው ዝም ብለህ የነገርክ እንደሆነ ልትከስር ትችላለህ። በሩያ ዙሪያ ነቢ ስላት ወሰላም ብዙ ብለዋል። ከዚህም አንዱ ከእንግዲህ ነብይነት የለም ከኔ በኋላ ነብይነት የለም ያለው የሚያስደስቱ ነገሮች ነው ያሉት ሙበሽራት ነው ያለው ምንድነው ሙበሽራት ሲሏቸው አሩእ የሷሊህ ብላ መልካም ህልም ብሏል ጥሩ ህልም ብሏል ሙእሚን ራሱ የሚያየው ወይም ደግሞ ሰዎች የሚያዩለት ህልም መጽናኛ ነው በነቢዩ ዘመን የተለያዩ ችግሮች ሲገጥሟቸው ሰሓቦች ነቢይ ጋር ሄደው ነቢይ ይፈቱላቸው ነበር ዋህ ይፈታው ነበር ከኔ በኋላ ነብይነት የለም አሉ ነገር ግን የቀረው ምንድነው ሙበሽራት ነው ጀነት ገብተህ አይተህ አየህ ጥሩ ሰው ከሆን ሶላት የሚሰግድ ከሆን ሽርክ ማታሻርክ ከሆን ደስ ይበለው። ደስ አንዳንዴ ማስጠንቀቂያ ልታይ ትችላለህ። ተጠንቀቅ። ሻህድ ህልም አይታመንበትም አይባልም። ሰፊ የሆነ ዲናችን አካል ነው። አልፎ ሁሉ ትክክለኛ የሆነ ሷልሕ አላህን የሚፈራ ሰው ያየው ህልም የነብይነት 46 ፐርሰንት ነው የሚል ሐዲትም አለ፣ ቡኻሪ የዘገቡ ነገር ግን ሸርጡ ትክክለኛ ህልም ሷልሕ የሆነ ሰው ሚያየው ህልም ብለዋል። ብዙ ነገሮችን ግልጥ አድርጎ ያሳያል። በገሃዱ ዓለም ላይ ከሰዎች ጋር ባለው ግንኙነት የሚዋሽ ፋሲቅ የሆነ አላህን የማይፈራ ሰው የሚያዩ ህልምና ሷልሕ የሆነ የሚያዩ ህልም አንድ አለ። በቀን ከሰዎች ጋር ባለው ግንኙነት እውነተኛ የሆነ ሰው ህልሙም እውነተኛ ይሆናል ተብሏል። ቀን ላይ ሲዋሽ የሚውል ሰው ህልሙ ውሸት ሊሆን ይችላል ማለት ነው። እዚህ አንጻር ህልም አዎ ይታመንበታል። ነገር ግን እንደ ህልሙ እንደ ፈሳሪው እንደ ተርጓሚው ይለያያ ነው። በግድግዳ ላይ እስላማዊ ጥቅስ መስቀል እንዴት ይታያል? ለማስታወስ ከሆነና ሰዎችን ለመምከር ከሆነ እጅግ በጣም ውድ ነገሮች ካልሆኑ ቢሰቀል ችግር የለውም። ዓላማው መማር ከሆነ ማስታወስ ከሆነ የሚከለከለው ቁርአንን ጽፎ መስቀሉ ነው። አያተል ኩርሲ፣ ሌሎችንም የቁርአን የግርግዳ ጌጥ ማድረግ ግርግዳ ላይ መስቀል ይከለከላል። ነገር ግን እስላማዊ አስተማሪ የሆኑ ጥቅሶችን መስቀል ካስፈለገ ዓላማው መጥቀም ከሆነ ማሳወቅ ከሆነ ጥቅምም ካለው ቢስተቀል ችግር የለውም። ይሄም ቢሆን ግን ውድ በሆኑ አልባሞች ተደርጎ ወጪ ወጥቶበት ሊሆን አይገባም። ሌላው የሚገጥመኝን ችግር እየደወልኩ ለእናቴ መንገር ማማከር፣ እሷን መበደል ሐኳን አለመጠበቅ ይሆናልን የሚል ጥያቄ። እናት በዚህ የምትደሰት ከሆነ መፍትሄ መታመጣ ከሆነ እንዳትጨነቅ ጥንቃቄ ከማድረግ ጋር ቢያማክሩ ቢናገሩ ችግር የለም። ነገር ግን ቀልቧን ይሰብራታል፣ ያሰቃያታል፣ ያስጨንቃታል ከተባለ ማድረጉ ይከለከላል። በትክሉ ዱዓ አድርጌልኝ ብሎ ብለው መጠየቁ የተሻለ ይሆናል። ተሸሁድ ላይ አይናችን ወደ ጣታችን ነው የምናየው። ተሸሁድ በሚደረግበት ጊዜ አይኔት ነው መሆን ያለበት። የሰው ልጅ ሶላት በሚሰግድበት ጊዜ አይኑን ሰብሰብ በማድረግ አለበት፣ እዛ እዚህ ማድረግ የለበትም። በቆምንበት ጊዜ የሱጁድ ቦታችንን እናያል። በተወሰነ መልኩ ወደፊት ለፊት ብናይ ብዙ ችግር የለውም። ርኩዕ በምናደርግበት ጊዜ ከእግር እስከ የስጁድ ግንባራችን እስከሚያርፍበት ድረስ ያለውን ማየት እንችላለን። ተሸሁድ ስናደርግ ግን ነቢ ሰላቱ ወሰላም ሲሰግዱ አይናቸውን ወደ ጣታቸው ያደርጉት ነበር ተብሏልና አመልካች ጣታችንን ነጥለን ከፍ አድርገንም ስለምንይዝ ተሸሁድ ስናደርግ አይናችን ጣታችን ላይ ማረፍ አለበት። የግድ ነው ማለት አደለም። ቅብላ ሳይለቅ ወደፊት ለፊት ወደ ስጁድ አካባቢ በስጁድ እና በእግራችን መሀል ያለውን ስፍራ ሊያይ ይችላል። ሱናው አይን ጣት ላይ ቢሆን የተሻለ ነው። ቀኝ ጣት ላይ ብዙ ጊዜ ጀናዛ በሚወጣበት ሰዓት ሴቶች ደጅ ድረስ ወጥተው ይሸኛሉ። ይህ እንዴት ይታያል? መውጣት የለባቸው። ረብሻን ያስከትላል። መጯጯህን፣ ማልቀስን ሶብር ማጣትን ስለሚያስከትል ሴቶች እዛው ቤት ውስጥ ጀናዛውን ተሰናብተው እዛው ቁጭ ሊሎ ነው የሚገባው። መውጣቱ መረባበሽን ያስከትላል። በተወሰነ መልኩ ተከትሎ መሄደንም ሊያመጣ ስለሚችል የፊትናውን በር ለመዝጋት እስከ ደጅም ቢሆን መውጣት የለባቸው። ብዙ ችግሮች የሚፈጠሩትም ያኔ ነው። ሸሪያ ከልክሏ። ሴት ጀናዛን ተከትላ አትሄድም በሚል ተዘግቶ ቤት እንዲቀመጡ ማድረግ ነው። ጀናዛ ሲወጣስ የሚባል ነገር አለን? አንዳንድ ቦታ ላይ ላኢላህ የሚሉ ሰዎች አሉ። የለም ላኢላህ ኢላላህ ብሉለት ስትሄዱ፣ ጀናዛውን ሲሸኙ ሲወጣ የሚል ነገር የለም። ሁሉም በግሉ በራሱ እስቲግፋር ቢያደርግለት ምንም ችግር የለም። ነገር ግን በጀማዓ ተከሆኖ ላ ኢላሀ ኢለላህ ማለት የሚሆን እስቲግፋር ማድረግ አይቻል በረሱሉ ዘመን የሶላት ወሰላም ያደርጉ እንደነበር አልተነገርም። ጀናዛን ተከትለን ስንሄድ በምን መልኩ ከፊት ከኋላ፣ ከግራ ከቀኝ እንዴት መጓዝ ያለብን ሸሪዓ ላይ ተዳስሷል። ወደ መቃብር እንዳደረስ ነው ምን መደረግ እንዳለበት ተነግሯል። ሲሸከሙት በምን መልኩ ተሸክሞ መውሰድ እንዳለብን ተነግሯል። ተሸክመው ይዘው የሚሄዱ ሰዎች ይሄን ይበሉ ተብሎ ግን የተባለ የተቀመጠ ነገር ዝክር፣ ዱአ በጋራ የሚባል የለም። ላኢላሀ ኢለሏህ ዝክር ነው፣ እስትግፋር ዝክር ነው። ነገር ግን አፈጻጸሙ ላይ በጋራ ካልነው ማስረጃ ያስፈልጓል፣ አይደረገም። መልካም ስነ ምግባር የሚገደብበት ቦታ አለን? አብዛኛው ሰው ከአማችሁ ጋር ያለው ግንኙነት ጥሩ አይደለም፣ አማቾችም ጥሩ አይደሉም። በዚህ ላይ ምክር ብትለግሰን ባረከ ላህ ፊክ የሚል ነ ፊኩም ባረክ። ከሁሉም የሰው ልጆች ጋር ስነ ምግባራችን ያማረ መሆን አለብን። ከዘመዶች ጋር ሲሆን ደግሞ ይበልጥ ግንኙነታችን ማማር አለብን። ሚስት ባሏን ከማክበሯ አንዱ የባሏን ቤተሰቦች አማቾቿን ማክበር አለባት። ባልም ሚስቱን ከማክበሩ አንዱ የሚስቱን ቤተሰቦች አማቾቹን ማክበር አለበት። በተለይ የሚስቱን እናት አባት፣ ወንድምህቶቿን እሷም እንደዚሁ የሚስቱን እናት አባት፣ አያቶች፣ ወንድምህቶቹን ሸሪያው በፈቀደው ልክ ማክበር አለባት። የባሏ አባት ለእሷም አባት የባሏ አያት ለእሷም እንደ አያት፣ አጅነቢም አይደለም መሕረም። እናቱ እንደ እናቷ ልታደርግ ልትንከባከባት ይገባል። ወንድም እህቶቹ ቤተሰብ ናቸው። ከወንድሞቹ ጋር ሳትቀላቀል ሳትቀልድ፣ ተገላልጣ ሳትቀመጥ ወንድሞቹን ልታከብር ይገባታል። ከእህቶቹ ጋር ልትመካከል ጥሩ ስነ ምግባር ልታሳይ ይገባታል። ባልም እንደዚሁ ከሚስቱ ቤተሰቦች ጋር ጥሩ ግንኙነት ሊኖረው ይገባል። የሚስቱ እናት እናቱ ናት። የሚስቱ አያት እንደ አያቱ ሊያደርግ ይገባል። ለሚስቱ ሲል ቤተሰቦቿን ማክበር፣ ለባሏ ስትል ቤተሰቦቿን ማክበር፣ ሲመጡ መንከባከብ፣ ሄዶ መጠየቅ፣ ስለነሱ ጥሩ ነገር መውራት። ሚስት የባሏን ቤተሰቦች ከቤተሰቦቿ ጋር ስትሆን ማክበር፣ ባል የሚስቱን ቤተሰቦች ከራሱ ቤተሰቦች ጋር ሲሆን ማክበር ይኖርበታል። ትልቁ ስህተት ሚስት ከወንድም እህቶቿ ጋር ከቤተሰቦቿ ጋር ሆነ ስለ ባሏ ጉድለት ታወራለች፣ ይጠሉታል። ባልም እንደዚሁ ከቤተሰቦቹ ጋር ቁጭ ብሎ በተለይ ከእህቶቹ ጋር ሆኖ ስለ ሚስቱ ጉድለት ያወራል፣ ይጠሏታል። ከዛ በኋላ መነቋቋር ይጀምራል። ይሄኔ ቤት ይፈርሳል። ባልን ማክበር እንዳለብን ሁሉ የባል ቤተሰብን ማክበር ሚስትን ማክበር እንዳለብን ሁሉ የሚስት ቤተሰብን ማክበርን ሀቅ መጠበቅ ግዴታችን እንደሆነ ልናገኝ ይገባል። ሙስልም ስለሆኑ የባለቤት የትዳር አጋር ቤተሰብ ስለሆኑ የምፈልገው አንተም ብቻ ነው ቤተሰብን አልፈልግም የምፈልገው አንቺም ብቻ ነው ቤተሰቦችን አልፈልግም አይባልም። ጅህልና ነው አላዋቂነት፣ የአቅል የዲን መጉደል ነው። ማን ነው አሳድጎ አሳምሮ አሳልፎ ልጅ የሰጠው? ማን የምስትን እናት ልጅሽ እንፈልጋለሁ አንቺን አልፈልግም፣ እኔን ከፈለከኝ እናት አትምጣ አይባልም። አደብ አደለም። ባለም እንደዚሁ የአንቺ ቤተሰቦች ሲመጡ ደስ አይለኝም፣ ሌላ አይገባ ዝምድናን ለመቁረጥ ሰበብ እየሆነ መሆን የለበትም። ሆኖም በዚህ አይነት ነገር ከተፈተኑ መሰበር፣ መታገስ በተቻለ ያክል ለማስማማት፣ ለማቀራረብ መሞከር ነው። ልጅ መውለድ የማትችል ሴት ከመንግስት ልጅ አምጥታ ማሳደግ ትችላለች የሚል ጥያቄ አምጥቶ ማሳደግ መርዳት መንከባከብ ነው ይቻላል። ነገር ግን ሲያድግ አጅነቢ ይሆነ አጅነቢነቱን ማስቀሪያ መንገድ አይኖርም፣ ጡት ካልጠባ የስጋ ዘመድ ካልሆነና ማሕረም ደረጃ ካልደረሰ። ሆኖም የልጅ ፍቅርን ለመካስ በተወሰነ መልኩ አምጥቶ ቢያሳድጉ ችግር የለውም። በየትኛውም መልኩ ያሳድገው፣ ኋላ ላይ ግን ከውርስ ጋር በተያያዘ ከዝምድና ከማሕረምነት ጋር በተያያዘ ያለውን ነገር ጠንቅቆ ማወቅ፣ ይህን ጠብቆ መጓዝ ያስፈልጋል። ስም ከመጥራት አንጻር ታዳጊው የአባት ስም አንፃር አባቱ ከታወቀ በአባቱ ስም ነው የሚጠራው። ከማደጎ ቤት ሲያመጡ ማደጎ ቤት ላይ የተመዘገበበት የአባት ስም ካለው ከታወቀ በዛው አባቱ ስም መጠራት አለበት። ካልሆነ ስላሳደጉት ብቻ እንደ ሸሪዓ የገሌ ልጅ ነው ማለት አይቻልም። ዝም ብሎ ገሌ አብደላህ ልጅ ቢባል ችግር የለው። ምናልባት የአባቱ ስም ከሚያሳድገው ሰው ስም ጋር ተቀራራቢ ከሆነ እሱን ሞራል ለመጠገን በዛ ቢታወቅ ምንም ችግር አይኖረውም። ልጅን አላህ ተባረከ ወተዓላ ያልሰጠው ሰው ሰብር ሊያደርግ አላህ ተባረክ ወተዓላ ለኸይር ነው ይህን ያደረገው ሊል ያለውን ክፍት ጊዜ በዒባዳ በዝክር፣ በሶላት፣ በዱኃ፣ በመልካም ስራ ላይ ያሳልፍ ይገባል። መከዳሊክ፣ ለአላህ የሚሳነው ነገር የለም። ዱዓን አዘውትሮ ያደረገ ሰው፣ እስትግፋርን ያበዛ ሰው አላህ ይሰጣል። የበሽታ የህመም ከሆነም ሰበቡን ማድረስ ህክምና ማድረግ ቤተኛውም ሁኔታ ላይ ይሁን ለኸይር ነው ብላ ሴት ልጅ መሰበር አለባት። እኛ ዘንድ የተቀመጠ አማና ለምሳሌ አንድ ሠራተኛ የሰራችበትን ብር ይቀመጥልኝ በትለኝና ከዛ ብር ለቸገረው ሰው ባበድረው ቢመለስ እንዴት ይታያል? ተጠቅመሽበት ስመጣ ትሰጭኛለሽ ብላ ከሆነ ያስቀመጠችው ችግር ተጠፋ ተጠያቂ ከመሆን ጋር ማበደር ይቻላል። ይቀመጥልኝ ብቻ ብላ ከሆነ የሄደችው ማበደር ለራስ መጠቀም አይቻል አማና ነው። ተቋጥሮ ተቆጥሮ መቀመጥ አለበት። ማውጣት መስጠት ካስፈለገም አደራ ላስቀመጠው ሰው ማስፈቀድ ያስፈልጋል። አደብ ደግሞ አይደለም አደር አስቀምጦ ልሰጥ ነበር ትፈቅዳለህ ወይ አይባል። ሌላው በጫት ንግድ ላይ የተሰማራ ሰው ገንዘቡ በእስላም እንዴት ይታያል? ሐራም ይሆናል ወይ? አው ሐራም ይሆናል። ኸቢስ የሆነ ጤንነትን የሚጎዳ አቅልን የሚጎዳ ከዲን የሚያዘናጋ ነገር በሙሉ በዲናችን ሐራም ነው፣ ክልክል በእኛ ዲን ብቻም ማለት በነብዩ ዲን ብቻም ሳይሆን ሁሉም ነብያት የሚስማሙባቸው አምስት አብዱሩሪያቱል ኸምስ የሚባሉ ነገሮች ከዚህ አንዱ ጤና ነው። አቅልን፣ ጤንነትን፣ ገንዘብን፣ ዲን፣ ዘር ጫትን ሚቅም ሚያስቅም አሁን ያልናቸው ነገሮች ላይ ሁሉ ይነካካል፣ የሱ ችግር ጫት አዘውትሮ የሚቅም ሰው የዘር ችግር ሁሉ ሊያስከተልበት ይችላል። የጤና የተለያዩ ችግሮችን ሊያስከተልበት አቅሉንም ጭምር በተወሰነ መልኩ ሊያዛባ ይችላል። አብዝተው ሲቅሙ ሲመረቅኑ የሚናገሩትንም አያቋል ያሉበትንም አያቋል። የሌሊቱ ስምንት ሰዓት የቀኑ ስምንት ሰዓት መስሏቸው ማይደረግንም ያደርጓል ሀገራችን ላይ አምሮ ህሙማን ሆስፒታሎች ላይ ብዙዎቹ እዚያ የመግባታቸው አንዱ ሰበብ ጫት እንደሆነ የጫቱ ሰዎች ራሳቸው ይናገራል። አከዳልክ ጥርስ ላይ ሌላ ሰውነት ላይ የሚያደርሰው ጉዳት እነዚህ በሙሉ ተደማምረው ጫትን ሐራም ያደርጋሉ። ከዛ በተጨማሪ ፉቃዎች የጠቀሷቸው ሌሎች ደሊሎች አሉ። ነሃ ረሱሉ ላ ለ ወሰለመ አን ኩል ሙስኪሪን ወሙፍቲሪን የሚል ሐዲት ከሙ ሰለማ የተዘገበ ነቢ ላት ሰላም አስካሪ ደንዘዝ ፈዘዝ የሚያደርግን ነገር ሁሉ ከልክለዋል፣ የሚል ስለዚህ፣ ይሄ በዚህ መልኩ ጉዳት ያለውን ነገር ሸጦ ገንዘቡን ማግኘት ሐራም ነው። አላህ አንድ ነገር ሐራም ካረገ የሱን ዋጋም በሱ የሚገኝን ገንዘብም ሐራም ያደርጋል የሚል ሸሪዓ ነው ያለን። አላህ ጠይባትን ንጹ ነገር ሐላል አድርጎልናል። ነቢን ሲልካቸው ጠይባትን ንጹ፣ ጠቃሚ ነገሮችን ሐላል የሚያደርግ ቆሻሻ፣ ጎጂ የሆኑ ነገሮችን ሐራም የሚያደርግ ነብይ ልኬላቸዋለሁ ብለዋል። ጫት የት ነው ያለው? ከሚያምሩ ከሚማርኩ ጥሩ ማዛ ካላቸው ነው አይደል? ቤተሰብን እያናጋ ነው፣ ሀገርን እየጎዳ ነው። በአግባቡ ልብሱን መልበስ ያልቻለ በየቀኑ የሶስት መቶ የሁለት መቶ ብር ጫት ብብቱ ላይ ታቅፎ በአንድ እጁ ለስላሳ ይዞ መርዝ ሊበላ ይሄዳል። በይነማ እስቲ በየቀኑ ሀያ ሀያ ብር ሰደቃ ስት ቢሉት ጭንቅላቱን ይዛል። ወንዱ ይሄን ሲሰራ ያስጠላል። ሴት እዚህ ስትገባ እጅግ በጣም ያስጠላል። ማክሰኞና ሐሙስ፣ እሁድ ቁጭ ብላ መቃም ከወንድ ጋር ተቀላቅላ ይሄን ማድረግ እጅግ በጣም ያሳዝናል። የሙስሊም ሴት ባህሪ አይደለም፣ የወንድም ባህሪ አይደለም። ሴት ላይ ሲሆን ይበልጥ ያስተላል። ብዙ ጠይባት የሆኑ የሚያምሩ ደስ የሚሉ የሚገነቡ ነገሮች አሉ ብሉ ነው የምንለው። ሙዝ ብሉ፣ ብርቱካን ብሉ፣ ማንጎ ብሉ፣ ጠይባት ናቸው። አልሐምዱሊላህ እያለን እየተደሰተን ነው የምንበላው። ለራሱ የመቶ ብር የሁለት መቶ ብር የመቶ አምሳ ብር ይዞ ይመጣል። ልጆቹ አሁን የጠቀስናቸው አይነት ፍሩቶች እያማሯቸው በሳምንት አንዴ እንኳ ይዞ አይመጣም። አክል ማሳት አለ ከዚህ በላይ እሱ ለብቻው የመቶ ብር የሁለት መቶ ብር ይዞ እየመጣ ሁለት ኪሎ አንድ ኪሎ ሙዝ፣ ብርቱካን ይዞ በየቀኑ ና ቢባል ያደርገው የለኝም መቅም ይላል። ጫት አእምሮ እንደሚያዛባ አንዱ ደሊል ይሄ ነው። ጫት የሚቅም ሰው የሚያወጣውን ወጪ ያቅም። ማውጣት ያለበት ቦታ ላይ አያወጣም፣ ማውጣት የሌለበት ቦታ ላይ አያወጣም። ስለዚህ እንዲህ አይነት ጉዳትን፣ ችግር የሚያስከትል ነገር ነዓም፣ ክልክል ነው። ባልና ሚስት ባባ እና ማማ መባባል ይችላሉ ወይ? ፎቃሀዎች ዘንድ ቀጠን ያለ ኪላፍ አለበት አንዳንድ ፉቀሃዎች ከማሊክዮች ከሌሎችም ዚሃር ውስጥ ይገባል። ወለዚነ ዩዛሂሩነ ሚን ኒሳኢህም ምስት እንደ እናቴ ናት የሚለው ውስጥ ይገባል ብሎ ይከለከሏሉ። ይሄ ንያው ይወስነዋል። እንመላአማሉ ብንያ ትብሏል። ከማክበር አንጻር ከማዘን አንጻር ባለቤቱን እንደ እናቱ እናቴ ቢል ምስት ባሏን አባቴ ይበተል ኒያው አንተ እንደኔ አባቴ ነህ፣ አንተ ሓራም ነህ፣ እኔ ላይ እንደ አባቴ ማለት እስካልሆነ ድረስ፣ እንደ እናቴ አንቺ እኔ ላይ ሓራም ነሽ ማለት እስካልሆነ ድረስ፣ ፍቅርን ክብርን መግለጽ እስከሆነ ድረስ አዎን ይቻላል። ከሶሓቦች መሃል አንዱ ውዱ ያደረገ ድመት መጣ፣ ውሃ ልትጠጣ ስትል ዝቅ አደረጉላት። እንዴ ውዱ ምታደርግበትን ውሃ እንዴት ድመት ታጠጣለህ ስትለው፣ የብነተ አኺ አንቺ የወንድሜ የልጅ ሆይ ብሎ አናግሯታል። ባለቤቱን የወንድሜ የልጅ ብሏል። ታሕሪም ቢሆን ይሄን ማለቱ ቢከለከል ቢከለከል በሸሪዓው ማግባት በማይችላት ሴት ስም አይጠራትም ነበር እና በፈለጉት ውዴታና ክብርን በሚገልጽ ቃል ቢጠራሩ ኢንሻላህ ተዓላ ምንም ችግር የለውም። ዋናው ውስጥ ልብ ላይ እንዲህ አይነቱ መዋደድና መከባበር መኖሩ ነው። ይሄ ለዚህ ይረዳል ከተባለ ቢደረግ ችግር የለውም። ጥሩ ነው። ጭምርም ሊባል ይችላል በስሙ ቀጥታ ከመጠራት አንቺ አንተ ያሉ ከመጠራራት አሊያ ደግሞ ሚስት ባሏን በስሙ ከምጠራ በዚህ መልኩ መጠራራቱ የክብር የረህመት ምልክት ከተደረገ ምንም ችግር የለውም። የቤት አገልጋይ እቃ ብትሰብርብኝ አሳውቂያት በራሷ ገንዘብ ብገዛ ተጠያቂ ነኝ ወይ የሚል ጥያቄ ነው። የሰበረችው በጥንቃቄ ጉድለትና በግዴለሽነት ከሆነ አሳውቆ መግዛት ይቻላል። የሰበረችው ሳትፈለግ ከሆነ ሳታ ከሆነ ቤት ውስጥ አማናን የተሰጣት አንድ ሰው እኛ ጋር አምጥቶ እቃ ቢያስቀምጥ፣ አደራ ይቀምጥ ቢል እኛ ምንም ሳነካው ከእኛ ውጭ በሆነ ነገር ቢሰበር ክፈል አይለን እኛ ከሆነ የሰበር ነው እንከፍላለን። እሷም እኛ ቤት ውስጥ አማና ነው የተሰጣት፣ ቤቱ እቃ በሙሉ በግዴለሽነት ከሰበረችው ትከፍላለች። ያለ እሷ ፍላጎት ወይም ደግሞ ከአቅሟ በላይ ሆኖ ለምሳሌ እቃ ይዛ እየገባች ምንም ሳታጎድል እቃ ወድቆ ቢሰበር አትከፍል። ማየት ወደሌለባት አቅጣጫ እያየች መያዝ በሌለባት አይነት እቃ ይዛ ወይም ደግሞ ከልክ በላይ አብዝታ ይዛ ሆን ብላ ይህን ካደረገች፣ ይሄኔ ቢቆረጥ ከህሳቡ ችግር የለውም በላጩ ግን መተውን አቅመ ደካማ ናት። ሰው ቤት ነው ተቀጥራ የምትሰራው። ብዙ ጊዜ ሆን ብላ ያደረገችውና ሳትፈልግ ያደረገችውንም መለየት ይከብዳል። ከዚህ ከዚህ አንጻር መተው የተሻለ ነው። ሆነ ባልሆነው ደሞዝን በመቁረጥ የሚያስፈራሩ እሷ ባጠፋቸውም ባላጠፋቸውም በእነሱ ሰበብ ምክንያት በጠፋውም ጭምር ገንዘቧን የቆረጡ ድንበር ሚያልፉ አሉ። አልፎ አልፎ ነው ሊሆን የሚችለውና በሩን መዝጋት ለአላህ ብሎ መተው በላጭና የተሻለ هذا الله تعالى አለ። والسلام عليكم ورحمة الله